ኢትዮጵያ ከፍተኛ የህዝብ ቁጥር ያላት ሀገር ናት። ነገር ግን የባህር በር ከሌላቸው አስራ ስድስት የአፍሪካ ሀገራት አንዷ ሆና ትጠቀሳለች። ሀገሪቱ የነበራትን የባህር በር በታሪክ አጋጣሚ ላለፉት ሰላሳ ዓመታት አጥታ ቆይታለች። ኢትዮጵያ ከባለፉት ሁለት ዓመታት ወዲህ የጀመረችው የባህር በር ጥያቄ በዓለም አቀፍ ደረጃ አጀንዳ በመሆን ተፈጻሚነት እንዲያገኝ ሰፊ ስራ መሰራት እንደሚጠበቅ በኢፌዴሪ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባላቱ አምባሳደር ዲና ሙፍቲ እና አምባሳደር ቶፊቅ አብዱላሂ ይገልጻሉ። የባህር በር ጉዳይ በአሁኑ ሰዓት የኢትዮጵያ አጀንዳ ሆኗል። አህጉራዊም፣ አለም አቀፋዊም፣ አካባቢዊ አጀንዳም እየሆነ እንዲሄድ ስራ መስራት እንጠይቃል ማለት ነው። የቀይ ባህር አካባቢ የአለም እንግዲህ ከፍተኛው ስትራቴጂካዊ የመርከብ ኮሪደር ነው። እኛ ግን መግቢያ መውጫችን ይሄ ነው፣ እስትንፋሳችን ነው። እኛ ይህን ጥያቄ መጠየቃችን ለምን አቅረው ሞት ይፈጥራል። የባህር በር ባለመኖሩ የጂኦ ፖለቲካ ተጽዕኖ፣ የኢኮኖሚ ተጽዕኖ፣ የንግድ ተጽዕኖ፣ እነዚህ ነገሮች በሙሉ ይፈጠራል። ይሄ የኢትዮጵያ የህልውና ጥያቄ ነው የሚሆነው። የኢትዮጵያ የእድገት ጥያቄ ነው የሚሆነው ኢትዮጵያ ብልጽግና ጥያቄ ነው የሚሆን። ኢትዮጵያ የባህር በር ጥያቄዋን ፍጹም ሰላማዊና ሰጥቶ በመቀበል መርህ ተግባራዊ እንደምታደርግ የገለጹት የቋሚ ኮሚቴ አባላቱ በሀገር ውስጥም ሆነ በውጭ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ትብብራቸው የላቀ ሊሆን እንደሚገባም አሳስበዋል። በህዳሴ ግድቡ አፈጻጸም ላይ የህዝባችን አንድነትና የጋራ አንድ ሆነው በአንድ መንፈስ የመቆሙ ነገር ያስገኘው ውጤት በዚህ በባህር በሩ ላይ ውጤት እንዲያስገኝ የውስጥ አንድነታችንን በጣም ማጠናከር አስፈላጊ ይሆናል። ሌላው አካባቢ ሀገሮችንም ከነሱ ጋር የምንፈጥረው ግንኙነትን በዛው ልክ ይህንን ሁኔታ ሊያፋጥንልን ይችላል፣ ይህንን ሁኔታ ሊያሳካልን ይችላል። ሌላው ደግሞ በሪጅናችን ለምሳሌ ጅቡቲ አካባቢ በርካታ ሀያላን ሀገሮች የተቀመጡበት ሁኔታ ነው ያለው። ከነሱም ጋር የምንፈጥረው ግንኙነት ዲፕሎማሲያዊ ወዳጅነት ይህንን ሊረዳን ይችላል። በተባበሩት መንግስታት ድርጅት ማዕቀፍም በአፍሪካ ህብረት ማዕቀፍም በእጋድ ማዕቀፍም በሌሎችም አህጉራዊና አካባቢ ድርጅቶች፣ ተቋማት ማዕቀፍ ላይ በምናደርጋቸው እንቅስቃሴዎች ይህን የባህር በሩን እድል የማግኘት እድል የማስፋቱ ከፍተኛ እድል እንዳለ ነው የሚታየው። ይህንን እንግዲህ የመተግበሩ ነገር ይህን የመስራቱ ነገር እኛ የዲፕሎማሲ ድርሻ ነው የሚሆነው። እንዴት ይሆናል የሚለው በድርድር የሚሆን ነው። እንዴት ይከሰታል የሚለው የሌሎችንም ድጋፍ የምንሻበት ነው። ይሄ አንድነታችንን የበለጠ አድርገዋል። በተለይ ይህንን ጥያቄ ከሁለት ዓመት በፊት ጠቅላይ ሚኒስትር ሲያነሱ አንደኛው ህዝቡ እንዲያብላለው ነው። ሁለተኛ ይሄ የጠየቅነው ጥያቄ መቶ ሀያ መቶ ሰላሳ ሚሊዮን ህዝብ ይዘን እያደገ የመጣ ኢኮኖሚ ይዘን ያለ ባህር በር አስቸጋሪ ነው እና ሌሎች ሊደግፉ ይችላልና ይገባል። ስለዚህ በአለም ካሉ ሀገራት ጸጥታ ፈጣሪ ሀገራትም አሁን እየተቀበሉት ነው፣ እየተረዱት ነው። ስለዚህ በህዝብ በሀገር ውስጥ ህዝቡ ለዚህ አላማ ለዚህ የመወያያ ርዕስ እንዲሆን ሁለተኛ ደግሞ ፍላጎታችን የምንገልጽበት ህብረተሰባችንን የምናስተባበርበት ምክንያቱም በአንድነት ስንቆም ስኬታማነታችን የተሻለ ይሆናል።